ያ መሬት የትግራይ እንደነበረ ያውቃሉ። ከዚያ መለስ ነው ተባራቸው

አይለስኛአደባባይ በአማርኛ ነው የምናወራው በትግርኛ ወልቃይት አደባባይ በአማርኛ ዘፈናችን በአማርኛ ሽንግልናችን በአማርኛ ትግርኛ ቤት ቋንቋ ነው ለነሱ ነው የለመዱ እነሱ ስለምናሰራቸው እነሱ አማርኛ ስለማይረግ በዛ ብለን ነው የለመዱ። አረብኛም እንናገራለን። ወልቃይቶች ትግርኛ ቤት ቋንቋ ነው

መተማ፣ አርማጭሆ፣ ጎንደር፣ አማራ